እሺ ግን ቤተሰቦችን እዚህ ይሉ እነ ሰርግ እንዳይሆን አካሉ ቤተሰቦች ሐዋሳ ናቸው። ሁሉ ነገር ስለአንቺ ነግሮኛል። እሺ እኔ እዚህ ግን የናሁም አባት ነበር። ያው እንግዲህ ከቤት ስለወጣ አንቺ ልጅ በዚያ አያያዝሽ የቁርስ ቁርስ የቁርስ ምሳ የቁርስ ማለት ነው እንደዛማ በዚህ ነው አሁን መራዊት በአማቷ በኩል ተወዳጅነትን አግኝታለች። ጥሩና ደስ የሚል ጊዜም አብረው እያሳለፉ ይገኛሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልን። እናም እንግዲህ የጽናት ድራማ በክፍል ስልሳ መራዊት እንግዲህ አማቷን ለመቀበል ለመተዋወቅ እንግዲህ ሽር ጉድ ስትል አይተናል፣ ተመልክተናል፣ አስተውለናል። እናም እንግዲህ እጅግ በጣም በፍርሃትም በደስታም ውስጥ ነበረች። እንግዲህ የናሆሚ እናት ይወዱኝ ይሆን ይጠሉኝ ይሆን የሚልም ጥያቄ ፈጥሮባት ነበረ። እናም እንግዲህ ያው በስራም እንግዲህ ደፋ ቀና ስትል ጥሩ የሆነ ዝግጅትም ስታደርግ ቅድመ ዝግጅትም ላይ ነበሩ ማለት ነው። ያንን ተመልክቶ እንግዲህ ኪራና ጽናትም ወደ ናሆም ቤት ሄደው እንግዲህ አንድ ላይ አጀባ አድርገው የናሆምን እናት የመራዊትን አማት ለመቀበል አስበው አቅደው እንግዲህ ጉዟቸውን ወደ እነሱ ቤት አድርገዋል። ኪራና ጽናትዬ የተለመደውን ጭቅጫቅ ጭቅጭቃቸውን እንግዲህ መንገድ ላይም ጀምረው ነበረ። እናም እንግዲህ ኪራ ያው ቅናት ቢጤም አለበት በጽናትም ደግሞ እጅግ በጣም ስለተናደደባት ስለተቀየማት፣ እንግዲህ ያ ያተጨማምሮ መቼም ያነጫነጨዋል ሲነጫንጭባትም እንግዲህ ተመልክተናል ማለት ነው። እናም እንግዲህ የጀመሩትን ጉዞ እንግዲህ ወደ እነ ናሁም ቤት ያው በመሀል እየተጨቃጨቁም እየተጣሉም ቢሆን እንግዲህ ናሁም እንግዲህ መጠርጠሯ አይቀርም እና የጽናትን እና የኪራን ባህሪ ስለሚያውቅ እነሱ እኮ የቆዩት የዘገዩት ተጣልተው ይሆናል ሲልም ነበረ። ያው ያለ አልቀርም እና እነሱ ያው ተጣልተውም ነበር ማለት ነው። ሆኖም ግን ቤት ደርሰው እንግዲህ ጽናትና መራዊት በአንድ በኩል ኪራና ናሁም ደግሞ በሳሎን ቁጭ ብሎ እንግዲህ ሲያወሩም ሲጨዋወቱም ነበረ። እናም እንግዲህ መራዊት እጅግ በጣም እንደፈራች ለጽናትም ስትነግራት ነበረ። ስለሰራችው ምግብ ነይ ቅመሽልኝ፣ ያነሰ የጎደለ ነገር ካለውም ስትላት ነበረ። እንግዲህ ጽናትዬም እንግዲህ የሰራችውን ነገር አይታላት በጣም አሪፍና በጣም የሚጥም ምግብም እንደሰራች ስትነግራት ነበረ። በእንደዛ እንዳለ እንግዲህ ናሆም ስልክ ይደወልለትና የናሆም እናት ስትጠብቅ የነበረችው ጎረቤት ሰው ሞቶ መምጣት አልችልም ስትልም ነግራቸዋለኝ። ይህንን የሰማችው በፍርሃትም በደስታም ውስጥ ያለችው መራዊት የናሆም እናት አለመምጣቷን ስታቅ ፊቷ ላይ ደስታዋ ጥፍትን ያለው፣ ምክንያቱም በደስታ ስሜት ውስጥ ሙና በፍርሃትም ውስጥ ሆና ነበር ስጠብቃት የነበረው ማለት ነው። እናም እንግዲህ አትመጣም ሲባል ለቅሶ እንዳለም ሲነግራት፣ ለቅሶ መሄድ አለብን ሲላትም ነበር። መራዊት ግን እኔ እናንተ ሳንጋባ ጋብቻችንን እንግዲህ ሳናሳውጭ ሳናሳውቅ እንዴት ነው እኔ ወደ አንተ ቤተሰብ ዘንድ ሊሄድ የምችለው ስትልም እንግዲህ ስትናገር ነበር። ይህንን አስመልክታ ጽናትም አዎ አሁን መሄድልባትም ስትልም ነበረ። እናም እንግዲህ የሰሩትንም ምግብ ያዘጋጁትን እንግዲህ ለናሆ ምናት ትመጣለች ተብሎ እነሱ አንድ ላይ ሰብሰብ ብለው እንግዲህ ሲበሉም ሲጠጡም ነበር። በዛ መሀል እንግዲህ ሞቅታ ነገር ተፈጥሯል። ጽናትዬ ሞቅ ብሏት ነበረ። እናም እንግዲህ ለምን ጨዋታ አንጫወትም እያለች እንደ ፍልቅልቅ ብላም ስትስቅ ነበር። በእሷ ደስታ እናሳቅ እንግዲህ የኪራን ደስታንም ተመልክተናል። ኪራ እንግዲህ እንዴት እንደምታምር እያለ በፍቅር አይን እሱም በደስታ ተውጦ ሲመለከታትም እኛም አስተውለናል ማለት ነው። እናም እንግዲህ ጽናት፣ እኔ እኮ ስትሰክሪ እንዴት እንደሚያምርብሽ እንዴት ደስ እንደምት ጨዋታሽ እያለም ሲያደና ንቃትም ተመልክተናል። እኔ እኮ ፍቅር አውቃለው እያለች እንግዲህ ጽናትም ስትናገር ነበረ። በዛ መሀል ግን ለምን ጨዋታ እንጫወትም አንድ ሰው ቁጥር የያዝና፣ ስትልም እንግዲህ አይዲያውን አመጣች ጽናት። እሺ እኔን ካምናችሁኝ ቁጥሩን እኔ ይይዛለሁ በማለት እንግዲህ መራዊትም ናሆምም ተስማሙ። ኪራም እንግዲህ ያው ቁጥር መጥራት ጀመረ። ጽናትም ቁጥር ጠራች፣ ናሆምም ቁጥር ጠራ። ቁጥር እንግዲህ ያገኘው ሰው መጀመሪያ ጽናት ነበረች። እናም እንግዲህ ቁጥር ያገኘ ሰው የተፈለገውን ጥያቄ ይጠይቃል ተብሎም ነበረ። እናም እንግዲህ ተቀራራቢ ቁጥር ደግሞ ኪራ ነበር እና የጠራው ጽናትን ኪራ ጥያቄ እንዲጠይቃት ተደረገ። እናም የጠይቃት ጥያቄ ተጠየኛለሽ ነበር የሚል ጥያቄ ለምን እጠልሃለሁ አለችው። ትክክለኛና ቀጥተኛ የሆነ ወለም ዘለም እሳቲ ዳይሬክት የሆነ መልስ ነው የምፈልገው አላት። እንዴት ስብዬ ልጠላክ እችላለሁ በማለት እንግዲህ እንደምትወደው ነገረችው እና እኔን የምትወጅኝ ከሆነ ለምን ለሌላ ሰው አሳልፈሽ ልትድሪን ተነሳሽ? ሲላትም እንግዲህ ሲጠይቃትም ነበረ። ጥያቄዎች ሁሉ መልስ አላቸውና ጽናትም እንግዲህ ቤተሰቦችህ በማለት ጀመርች። እሺ ቤተሰቦቼ ምን አሉ? ሲልም ነበረ ኪራ። እናት ካለች፣ እሺ እናቴ ምን? በማለት እንግዲህ ነገሩን እንግዲህ ጣቢያውን ቀየረችው መራዊት። በቃ ጫዋታው እዚህ ጋር አቆማል። በማለት እንግዲህ አንዳንድ ዕድል ብቻ ነው የተሰጣችሁ በማለት ነገሩን እንዳታወራ አስቆመቻት ማለት ነው። ያንን የተመለከተውና ያስተዋለው እና ናሁም የሆነ ሚስጥር የተደበቀ ነገር እንዳለ ያስተውላል። እናም እንግዲህ ለምን ከለከልሻት እንዳታወራ ሲልም ነበረ። በቃ አንዳንድ ደቂቃ ብቻ ነበረ የጨዋታው ህግ ስትልም ነበር መራዊት። ነገር ግን ናሁም አረሳውም እና በተኝ ብታይ መኝታቸው ላይ ሆኑም፣ እነ ኪራም ወደ ቤታቸው ሄዱ ከጨዋታ በኋላ። ከዛ በኋላ እንግዲህ ናሆም ሲጠይቃት ነበር ምንድነው አሁን፣ ምን የማላውቀው ሚስጥር የተደበቀ ጽናት? እኮ ልታወራ ስትል አንቺ ከለከልሻት፣ ሲልም ሲጠይቃት ነበር ባክን፣ አትጠይቀኝ፣ እኔ ደክሞኛል፣ እንቅልፌ መቷል በማለት መራዊትም ሳት ነግረው ዝም አለች ማለት ነው። ጽናትና ኪራ እቤት ደረሱ። ጽናት ይህን ጨጓራዬን በጣም አሞኛል እያለችም እንግዲህ ስትናገር ነበር። በቃ የፓፓያ ጁስ መጠጣት አለብሽ ሲልም ነበረ ኪራ። እኔ አሁን ፈጨቼ መጠጣት አልፈልግም፣ መተኛት ነው የምፈልገው። የምትፈልገው ነገር ካለ ጥራኝ ወይንም ደውልልኝ ስትልም ነበረ። እንደዚ እያመመሽማ ሳትጥጫ ትተኝም በማለት እንግዲህ ኪራ በፍቅር አይን እየተመለከታት ነው እናም እንግዲህ በቃ ሸትች እዚህ ቅርብ አለ ጁስ ቤት፣ እዛ ሄደሽ እንጠቀማለን ሲላትም ነበረ። እጇን ያዝ አድርጎ ተነሽ ሲላትም እሷም እንግዲህ አይ እኔ ለራሴ ማምጣት ይችላለ በማለት ኮስተር ብላ እንግዲህ ስትመልስለት ነበረ። ኪራም እንግዲህ አይሄ እኮ አይሄ እኮ ባህሪሽ አይሄ አመልሽ እኮ አንድ ቀን በውስጥ ያስገባሻ ሳያስገባሽ አይቀርም ሲልም ነበረ። እናም እንግዲህ በእንደዛ እንዳለ አትመጣም የተባለችው የናሆም እናት እነሱ ባላሰቡበት እና ባልተዘጋጁበት በራ እንኳ ኩታ ትገባለች። መራዊት እንግዲህ ከአማቷ ጋር ተዋውቃለች። አማቷ መራዊትን እጅግ በጣም ወዳታለች ማለት ነው። እናም እንግዲህ ጥሩና ደስ የሚል ጊዜም እያሳለፉ ይገኛል ማለት ነው። በመቀጠል ደግሞ ናሆም እንግዲህ ወደ ነኪራም ቤት ሄደው ነበረ። እናም እንግዲህ ናሆም አእምሮ ውስጥ እና ጥያቄ የፈጠረበትን ነገር ለኪራ ይነግረዋል። የሆነኛ የማናውቀው ሴቶች የደበቁን ሚስጥር አለ አሁንም የተደበቅ ነው ሚስጥር አለ በማለት ለኪራ አስረግጦ ይነግረዋል። እናም እንግዲህ የምታስታውስ ተሆነ ጽናት ቤተሰቦች እናት ብላ የሆነ የምትነግረን ነገር ነበር ነገር ግን መራዊት አስቆመቻት በማለት እንግዲህ ለኪራ ይነግረዋል። ኪራ አሀ እንደዛ ከሆነማ መራዊት ሚስጥሩን ታውቃለች ማለት ነው ሲልም ነበር። አዎ ቆይ በቃ እኔ መራዊትን ጠይቃታለሁ ሲልም ነበር። አሁን በእኔ ምክንያትማ ይሄ የሰመረውንና ጣፋጭ ፍቅርህን ማጣት ወይም እንዲበላሽብህ እንዲቀዘቅዝብህ አልፈልግም። ነገር ግን እኔ በምጠይቅበት መንገድ አፋጥጣታለሁ፣ ጠይቃታለሁ ብሎ እንግዲህ ኪራ አቅዶ ይዞላታል። ሁሉንም ነገር እንግዲህ ጽናት ፍርጥርጥ አድርጋ በቅርብ ጊዜ ትነግረውና የኪራና የጽናት ፍቅር ደግሞ ይታደስና እንግዲህ ጥሩ ደስ የሚል ጊዜያቶች እንግዲህ አብረውን ይኖራሉ ብዬ አስባለሁ። ለዚህ ቻናል አዲስ ሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን አበረታቱኝ ማለት ነው። ለነበረን ጊዜ ለነበረን ቤታችን በጣም አድርጌ አመሰግናሉ። በቀጣይ ክፍል እስኪንገናኝ ቸር ሰንብቱ። ባይ ባይ።